ተመለከቱ እንዴት ናችሁ? ቤተሰቦቻችን በያላችሁበት ሰላም ናችሁ ወይ? ዛሬ እንግዲህ ማፈር ወይ መጥፋት ምናምን ብቻ አይደለም። የሽኮር ያሉ ያልተውና ማንም ሳይለወቀልኝ ደስታ አለ እዚህ ውስጥ፣ ማንም ያልሰማው ደስታ አለ፣ ትልቅ ደስታ ታገኝ እና በጣም ደስ ብሎኛል ዛሬ ያልተቀመሰ ነገር ቪዲዮ እንሰራለን። እዛ ግን ምናምን ስትለኝ ላይ ነው እኔ እራሱ የተቀመምኩት ደስ የሚል ዜና ነው። ሰው የመጀመሪያ ደመወዝ ሲያገኝ እ ደስ ይለናል። የትኛው ደመወዝ ነው? አይ ይሄ የቅጥሩ ምናምን ደመወዝ ብዙ አያስደስትም ሲመጣ ገና

አለማቆምሽ ጥሩ ነው። ለምን እኔ ጋር አሁን እንዳወድ ጋር አልተስማማንም። እኔ ኮሜንት እያየው ፈታ ማለት በቃ፣ ተመልካች የሚጽፈውን እያየው በጣም ደስ ስለሚለኝ ነው ተብሎ ማቆም አልፈልግም ነበር። ስለዚህ እንኳን መጣሻ ይገጭ ስታይ ደስ የሚልሽ ነገር መሆን አለበት ብለህ ስታስተውሽ፣ እኔም እንግዲህ የሆነ ሰው ሰርፕራይዝ ላደርግ ነው አ እዛው እንቺ ይችን ጣቢያ አለችውን ነገር ይዘሽ መትሻል ይችን ማተቀመሽ፣ እሺ፣ በጣም አሪፍ ነው። ማሻአላ ማሻአላ! እንዴ እንዴ! ተጋጋጋው፣ እስከ ዛሬ አልነካትም ስትል አልነበር እንዴ? ትንሽ ናት ምናም ስትል ዛሬ ፈነቀልሻት። አያሽ፣ ንገሪያቸው እስኪ ለተመልካች። ብዙ ሰው ሊማርበትም ይችላል። ብዙ ሰው ደግሞ ሊያደንቅም ምንም ሊል ይችላል። ምን ሰርፕራይዝም ካለ ስጦታም ከምንም ካለ እስኪ እስኪ፣ ለኔም ነው ለኔ? እንዴ! ባላ ልጅ እንዴ!

እህትና ሚስት ሲዋደዱ ምንድን ነው ችግር አለ? ለመጀመሪያ ሲዋደዱ እና ተሰጣጣችሁ፣ ይኸው ነው ችግር የለም። ስለምትበረታቱ እናንተው ከተሸላለማችሁ ይህን ለማንኛውም ምን ተሰማሽ ግን ዝም ብሎ የሚወጣ ይመስልሽ ነበር ድሮ ቼቱ ደግሞ እንደውም ድሮ አሪፍ ነበር አሁን ላይ እንኳን ዝም ብሎ ነው ግን እሷ ቪዲዮ ማትሰራም ከአሁን በኋላ ግን እንዴ ነው ነገሩ

እሺ፣ በዛ ሲል ማለት ነው። ሌላ ነገር እንደምጠ እንድጠብቅ ተስፋ ሰጠችኝ። በጣም ነው የማመሰግነው። ትጣፍጥሽ፣ ትባዛልሽ። ስንት አገኘሽ፣ እንዴት አገኘሽ፣ እንዴት ነው የጠበቅሽው የሚለውን ሙሉውን ነገር ደግሞ በእንቺው ቻናል እንለቅላቸዋለን። እስኪ ጠይቅልን የምትሉኝን ኮሜንት ላይ ያስቀምጡ። በራሷ ቻናል ያለውን ነገር አዲስ እንግዲህ ገና ቀመሰች፣ ታብራራላችኋለች ማለት ነው እና ብዙዎቹ ይጠይቃሉ። አሁን እንደዚ ጀምሮ የተው ምንም ያሉ ሲሉ የሚኖሩ ጠብ ያላይ ነገር ልትወል ስለምችል እናንተም መለቃቀም ይኖርባቸዋል። ጊዜው እንደሆነ እየጠረረ ስለሚስሉ ለምን አምስት ምትሆን አስርም ለምን አንድ ሺህ ምትሆን ሁለት ሺህ እንደዚህ እንደኛ ፈገግ ሳቅ ብለው ከቤታቸው ከቤተሰቦቻቸው ጋር ወይም